እሺ እንግዲህ ሁላችሁንም ያስደነግጣል ብዬ አስባለሁ። ይሄ ነገር ሀጂ ሙፍቲ እንግዲህ ሁላችንም አባታችን ነው፣ አዝነናል፣ ከዚህ ዓለም በሞት ተለይተዋል። እንግዲህ ዱአችን የሚሆነው ሁሉም ሙስሊም ተብዬ ሁላችን ሙስሊማዎች ሁላችንም ዱአ እንድናረግለት ጀነተል ፊርዶስ እንዲወፍቀዎት እንመኛለን ማለት ነው። ሁላችንም ወደዛው ነን። የሰው ልጅ ይወለዳል፣ ያድጋል፣ ይሞታል። እንግዲህ ሀጂ ዑመር እንድሪስም በዚህ በዛሬው ቀን ወደ አላህ ሂደዋል ማለት ነው። ሁላችንም ልባችን ተነግቷል፣ ቅስማችንም ተሰብረዋል በዛው ልክ ማለት ነው። ታላቅ አባት ነዎት፣ ክብር ይገባዎታል። ብዙ አስተምረውናል ብዙም ምንማርኩ ከእነሱ አለ እና እንግዲህ የሁሉም ጌታ የሁሉም ባለቤት የሆነው አላህ ወደ እነሱ ሂደዋል ማለት ነው። እንግዲህ ሁላችንም ማዝናናል። በጥቅሉ ሁላችሁ ዱአ እንድታደርጉላቸው ጀነት አልፍርዶስ እንድወፍቃችሁ፣ ሁላችንም በበኩላችን ዱአ እናድርግ ማለት ነው። አብዛኞቻችሁ አላመናችሁም ውሸት ነው እያላችሁ ስለሆነ ያው ልንገራችሁ ብዬ ነው። ምንም ማድረግ አንችልም። ታማው ነበር፣ በዛም ዱ አድርገናል አልሆነም። ሁሉም ወደሚሄድበት ምሄድበት አከራው ወደዛው እንሄዳለን ማለት ነው። እንግዲህ ሁላችንም ወደዛው እስከሆነ ድረስ ደህና ስራ ሰርተን ብንሞት በአይነኝ አሁን ላይ ሶሻል ሚዲያ ሁሉ ነገር ተጨማልቋል። እንደምናየው ሁሉ ነገር አይደለም። ሁላችንም ብቻ አላህ ይሁነን አላህ ይከተለን። ሁላችንም ወደ እነሱ ወደ እርሱ እስከሆነ ድረስ እራሳችን ጠብቅ። እስከዛው ድረስ ብቻ ከባድ ነው።